የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒስ መረጃዎች ጋር አብራችሁ እንድትቆይ ግብዣችን ነው። በቅድሚያ ማረስ ዜናዎችን አስቀድማለሁ። በጎጃም የብልጽግና አመራሮች በፋኖ ኃይሎች መገደላቸው ተሰማ። በክልሉ ጎጃምና ጎንደር የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በሌላ በኩል የአገዛዙ ጦር ኮማንዶና አየር ወለድ እዝ ከምስራቅ እዝና ከክልል ኃይል ጋር ሰልፍ የባረኩት ዘመቻ 96 ታጣቂዎችን ከጥቅም ውጭ አድረኩ ሲል አስታውቋል። በዝርዝር የምንመለከተው ጉዳይ ነው። በኢትዮጵያ የተከሰተው አዲስ ገዳይ በሽታ አነጋጋሪ ሆኗል። በደቡብ ኢትዮጵያ ክልል ጅንካ ከተማ በተከስተው በውል ያልታወቀ በሽታ ለተያዙ ሰዎች ሕክምና ይሰጡ የነበሩ ሁለት የጤና ባለሙያዎች ጨምሮ ስድስት ሰዎች ሞታቸውንም የጅንካ አጠቃላይ ሆስፒታልን ያስታወቀው። የበሽታው ምልክት ባሳዩ ታካሚዎች ላይ በፍጥነት የኩላሊት ስራ ማቆም ሁኔታ እንደታየም ተገልጿል። በዝርዝር እናየዋለን። ትራምፕ ከመናገራቸው በፊት ሁለቴ ሊያስቡ ይገባል ሲል የአፍሪካ ህብረት አስታወቀም። ግጭትና ጥቃት በሚደጋገምባት ሰሜናዊ ናይጄሪያ ውስጥ የዘር ማጥፋት ጥቃት አለመድረሱን የአፍሪካ ህብረት ኮሚሽን ሊቀመንበር ሲገልጹ ነው ያሉት። በዝርዝር ነው የደቡብ አፍሪካ ፕሬዚዳንት ሲሪል ራማፎሳ ራስን የማግለል ፖለቲካ አይሰራም ሲሉ በሚቀጥለው ሳምንት በጆሃንስ በርግ ከተማ በሚካሄደው የቡድን ሀያ ሀገራት ስብሰባ ላይ እንደማይሳተፉ የገለጹን የአሜሪካ ፕሬዝዳንት ዶናልድ ትራምፕን ተችተዋል። ዶናልድ ትራምፕ በሰፊው ውድቅ የተደረገውን ነጮች በደቡብ አፍሪካ የተሳደሩ ነው የሚል ክስ በምክንያትነት በመጥቀስ አንድም የአሜሪካ ባለስልጣን ስብሰባ ላይ እንደማይሳተፍ ተናግረዋል። አብራችሁን ስትቆዩን እነዚህና ሌሎች ይሰማላችሁ። መልካም ቆይታ ያውላችሁም በጎጃም የብልጽግና አመራሮች ፋኖ ኃይሎች መገደላቸው ታወቀ። በክልሉ ጎጃምና ጎንደር የተለያዩ አካባቢዎች በአገዛዙ ጦርና ፋኖ የሚደረገው ውጊያ ዛሬም በሰፊው የቀጠለ ሲሆን የአገዛዙ ጦር ኮማንዶና አየር ወለድ እዝ ከምስራቅ እዝና ከክልል ኃይል ጋር አሰልፍ የባረኩት ዘመቻ ታጣቂዎችን ገድያለሁ ብሏል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ በምስራቅ ጎጃም ዞን መርጦለማርያምና ሉማሜ ቀጠናዎች በከፈተው ውጊያ በአገዛዙ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት መረሱን ይፋ አድርጓል። አገዛዙ በሌሊት ከመርጦ ለማርያም ከተማ አገዛዙ በሌሊት ከመርጦ ለማርያም ከተማ ኃይሉን ወደ ወንባያም ሸዊትና ጃን ገበያ አቅጣጫ ሲያንቀሳቀስ ነው ከፋኖ ኃይሎች ጋር ውጊያ የተከፈተበት። የፋኖ ኃይሎች ከሰኞ ገበያ አቅጣጫ ወደ መርጦ ለማርያም በመጠጋት የአገዛዙ ጦር እንቅስቃሴን ቀድሞ በማስተጓጎል ጥቃት በማድረስ በርካታ ወታደሮች ተገድለዋል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በተለይም የአድማ ብተና አባላት ላይ ከፍተኛ ጉዳት ደርሷል ያሉት የኢትዮኒስ የመረጃ ምንጮች አቶ ካሱበቱ የተባለ የአካባቢ ሚሊሻ ጠርናፊን በውጊያው ቆስሏል ብለዋል። በተመሳሳይ በዞኑ ግንዳዌና ሉማሚ አካባቢዎች የፋኖ ኃይሎች በከፈቱት ውጊያም በርካታ የአገዛዙ ጦር አባላት መገደላቸው ነው አፋባ ቴዎድሮስ እዚያ አስታወቀው። የአገዛዙ ጦር ከሉማሚ ከተማ ወደ የሰንበት ከተማ ሲንቀሳቀሱ በፋኖ ድንገተኛ ጥቃት ተፈጽሞበት ከፍተኛ ጉዳት አስተናግዷል ተብሏል። በዛሬው ዕለትም ህዳር 4 2018 ዓ ም የፋኖ ኃይሎች የፈጸሙት ጥቃት የደጀን ወረዳ አመራሮች ጨምሮ በርካታ የአገዛዙ ጦር አባላት መገደላቸውን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዘ አስታውቋል የፋኖ ኃይሎች በወረዳዋ መንጂ የተባለ አካባቢ በሚገኝ ካምፕ ላይ ከባብ ማድረግ በከፈቱት ውጊያ ነው የብልጽግና አመራሮችና የጦር አባላት የተገደሉትም በዚህም አቶ ተገኙ ስለሺ የደጀን ወረዳ ኢንቨስትመንት ቢሮ ኃላፊ አቶ በላቸው ጋሹ የደጀን ወረዳ ብልጽግና ፓርቲ ወጣቶች ሊግ ኃላፊን ጨምሮ ከ20 በላይ የአገዛዙ ጦር አባላት ተደምሰዋል ሲል ነው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ሰልጣናት ቴሮስ ይፋ ያደረገው በክሉ ጎንደር ቀጠናም በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው የፊት ለፊት ውጊያ እንዲሁም የደፈጣ ጥቃት መቀጠሉ ታውቋል። በዛሬው ዕለት ህዳር አራት 2018 ከባህር ዳር ወደ ጎንደር ሲጓዝ በነበረ ኮንቮይ ላይ የፋኖ ኃይሎች በተለያዩ ቦታዎች በተከታታይ በከፈቱት የደፈጣ ውጊያ በርካታ የአገዛዙ ጦር አባላት ሲገደሉ፣ ወታደራዊ ተሽከርካሪዎችም ተማርከዋል ሲል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ይፋ አድርጓል። አገዛዙ በርካታ ሰራዊቱን በተሽከርካሪዎች ባህር ዳር ወደ ጎንደር አቅጣጫ ሲያጓጉዞ የነበረበት ወቅት ነው። ከአዲስ ዘመን እስከ ማክሰኝት በሚገኙ አካባቢዎች ተከታታይ ጥቃት ተፈጽሞበታል ሲል አፋባ ያስታወቀው በተለይ ማርኖ ጋር ነው ቁልቋል በርና ሰብሃ ገብርኤል አካባቢዎች ነው የአገዛዙ ሰራዊት በፋኑ ኃይሎች ተከታታይ ውጊያ የተከፈተበት። በዚህ ውጊያ በርካታ የአገዛዙ ወታደሮች ተገድለዋን ያለው በላይ ዘለቀ እዝ ከሰብአዊ ጉዳቱ ባሻገር በወታደራዊ አጀባ ሲንቀሳቀሱ የነበሩ ሶስት ኮንቮዮች ከጫኑት ሎጂስቲክስ ጋር በፋኑ ተማርከዋል ሲልፋል አድርጓል የኢትዮ ኒስ የአካባቢ መረጃ ምንጮች በበኩላቸው ትላንት ጀምሮ ከአዲስ ዘመን እስከ ማክሰኞ ተኩስ እንደሚሰማ በማረጋገጥ በአካባቢው አንድ ታዳጊን ጨምሮ ስምንት ንጹሃን በአገዛዝ ጦር ተገድለዋል ብለዋል። ከባህር ዳር ወደ ጎንደር ባለው መንገድ ከትላንት ጀምሮ ከፍተኛ ቁጥር ያለው የአገዛዝ ሰራዊት እየተጓጓዘ እንደሚገኝ አይን ማኞችም ተናግረዋል። በተመሳሳይ ከትላንት በስቲያ በጎጃም ቀጠና በአውቶቢስ ሲጓጓዝ በነበረ የአገዛዝ ጦር ላይ ቡሬና ቲሊሊ ከተሞች መሀል የፋኖ ኃይሎች የፈጸሙ ጥቃት ሁለት አውቶቢስ ሙሉ አገዛዙ ስራ ዳይሬክተር ተደምሷል መባሉን አፋባን ጠቅሰ መዘገባችን ይታወሳል ታውሳል። በትላንትና ሁለቱም በምዕራብ ጎንደር ዞን መተማና አዳኝ አገር ጫቆ ወረዳዎች ሻሽጌና ገኒ ከተማ በተደረገ ውጊያ ከአምሳ በላይ የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲል አፋባ ባ ሰሜን አማራ ቀጠና በላይ ዘለቀ ዝኔ አስታወቀም። የአካባቢው የኢትዮኒስ የመረጃ ምንጮች በኩላቸው ከፍተኛ ቁጥር ያለው የአገዛዙ ሰራዊት ተሰማርቶ ንጹሃን እንገድ እንገድሏል ከፍተኛ ምጥን ያለው ንብረት ዘርፏል ሲሉ ቅሬታቸውን ተናግረዋል። በሰሜን ሸዋ ምራቤት ደግሞ አምስት የሚኒሻ አመራሮች በፋኖ ሀይሎች መያዛቸው የሚያዛቹት ተሰምቷል። የሻለቃ አዛዡ በሸው አቢቢና ምክትላቸው ሻለቃ አዛዡ አቡ ዘለቀውን ጨምሮ አምስት የሚኒሻ አመራሮች የተያዙት በሚዳና ሬማ ወረዳ ሬማ ከተማ ዙሪያ መሆኑን የአማራ ፋኖ ሸዋ ጠቅላይ አጥቅ ግዛት ነው ያስታወቀው። በሌላ በኩል በምስራቅ ጎጃም ዞን እነማይ ወረዳ 37 አርሶ አደሮችና ነጋዴዎች የአገዛዙ ጦር ተይዘው መታሰራቸውም የኢትዮ ኒውስ የመረጃ ምንጮች ተናግረዋል። በወረዳው ከወይራ ጉሬዛም ጠልማና የትመን አካባቢ ያገዛዙ የተያዙት አርሶ አደሮች እና ነጋዴዎች ቢቸና ከተማ በግፍ ታስረው እንደሚገኙ የመረጃ ምንጮች አክለው ተናግረዋል። የአገዛዙ ጦር በበኩሉ ኮማንዶና አየር ወለድ እዝን ከምስራቅ እዝ ክልል ሀይል ጋር አሰልፌም ባደረግኩት ዘመቻ 96 ጽንፈኞችን ከጥቅም ውጭ አድረኩ ሲል አስታውቋል። አገዛዙን ዘመቻ አድረኩ ያለው ከጥቅምት 27 እስከ ህዳር 2 ቀን 2018 ለስድስት ተከታታይ ቀናት በባህርዳርና አካባቢው በሰሜን ጎጃምና በምዕራብ ጎጃም ዞኖች የሚገኙ የተለያዩ ወረዳዎችና ቀበሌዎች ውስጥ ነው። የፋኑ ኃይሎችን አጥፍቻቸዋለሁ ጥቂት ምልክት የቀሩትን በሸለቆ የሚሽለኮለኩ ናቸው ሲል የከረሙ የብልጽግና አገዛዝ ዛሬ ባወጣው መግለጫ ባህርዳርና አካባቢውን ጨምሮ በክልሉ የኮማንዶና አየር ወለድ ሰራዊቱን አሰማርቶ ከፋኖ ኃይሎች ጋር ውጊያ ላይ እንደሚገኝ ድጋሚ አረጋግጧል። በኢትዮጵያ የተከስተው አዲስ ገዳይ በሽታ አነጋጋሪ ሆኗል። በደቡብ ኢትዮጵያ ክልል ጄንካ ከተማ በተከስተው በውል ያልታወቀ በሽታ ለተያዙ ሰዎች ከማይሰጡ የነበሩ ሁለት የጤና ባለሙያዎች ጨምሮ ስድስት ሰዎች መሞታቸውን የጂንካ አጠቃላይ ሆስፒታል ይፋ አድርጓል። የበሽታው ምልክት ባሳዩት ታካሚዎች ላይ በፍጥነት የኩላሊት ስራ ማቆም ወይም ፌል ማድረግ ሁኔታ እንደታየም ተገልጿል። ያገዛዙ የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጂንካ ከተማ ምንነቱ ምንን በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞሮ ጂክ ፌቨር በሽታ መከሰቱን ያስታወቁት ትላንት ረቡዕ ህዳር 3 2018 ዓ ም ባወጡት መግለጫ ነው። በሽታው መከሰቱን ያመለከቱት የቅኝት መረጃዎች መሆናቸውን የገለጸው መግለጫ ስምንት ሰዎች በሽታው እንደተጠረጠሩም ገልጿል። በሄሞራጂክ ፌቨር የተያዘ የመጀመሪያው ሰው ወደ ጂንካ አጠቃላይ ሆስፒታል የመጣው ከሶስት ሳምንት በፊት ገደማ እንደነበረ የሕክምና ተቋሙ ተወካይ ሜዲካል ዳይሬክተር ዶክተር ሰለሞን ታደሰም ለቢቢሲ ተናግረዋል። የወባ በሽታ እንደሆነ በጠረጠሩት በሌላ የጤና ተቋም ህግ ህክምና ሲያገኝ እንደነበር የገለጹ ዶክተር ሰላሙ ወደ ጅንካ አጠቃላይ ሆስፒታል የመጣው ሁኔታ በጣም ከባድ ሲሆንበት መሆኑን አስረድተዋል። ተወካይ ሜዲካል ዳይሬክተሩ እንደሚናገሩት ታካሚ ወደ ሆስፒታሉ ከመጣ በኋላ ህመሙ አስጊ ደረጃ ላይ የደረሰ ሲሆን ቀጥሎም በሆስፒታሉ አንድ ቀን ገደማ ከቆየ በኋላ ህይወቱ አልፏል ብለዋል። ይህ ከተፈጠረ ከአንድ ሳምንት በኋላ ደግሞ ከግለሰቡ ጋር ንክ የነበራቸው ሰዎች ተመሳሳይ ምልክቶች አሳይተው ለህክምና መምጣታቸውን ተናግረዋል። ከሳምንት በኋላ ከዛ ታካሚ ጋር በተለያየ ምክንያት ጉርብትና አንድ ላይ የነበሩ ጓደኞች ከእርሱ ጋር ተመሳሳይ የሆነ ምልክት ማሳየት ጀመሩ ሲሉ ያጋጠመውን ሁኔታ ተናግረዋል። በሌሎች ታካሚዎች ላይ ተመሳሳይ ምልክቶች መስተዋሉን ተከትለው ከሆስፒታሉ ናሙናዎችን ወደ አዲስ አበባ መላኩን አስረድተዋል። ዶክተር ሰላሙ እንደሚገልጹት ከሆነ የዚህን በሽታ ምልክት በማሳየታቸው በሆስፒታል ህክምና የተደረገላቸው ስምንት ገደማ ሰዎች ናቸው። ከእነዚህ ታካሚዎች ውስጥ ለበለጠ ህክምና ወደ ሀዋሳና ወላይታ ሶዶ ከተማዎች የተላኩም እንዳሉበት ጠቅሰዋል። ታካሚዎቹ ሪፈር የተደረጉበት አንዱ ምክንያት በግለሰቦች የታየው ኩላሊት በፍጥነት የመክሸፍ ወይም ፌል የማድረግ ሁኔታ እንደሆነ አስረድተዋል። የኩላሊት ሁኔታቸው በጣም ቶሎ ነበር ስራ የሚያቆመው ወይም ፌል የሚያደርግ ደረጃ ላይ ደረሰው። አንዳንዶቹ ኖርማል ሬንጅ የነበሩ ሰዎች በሁለት በሶስት ቀናት ስታይ አራት ወይም አምስት የመሆን ከዛም ሰባት የመሆን ነገር ነበር ብለዋል። ከሚጠበቀው በላይ ኩላሊት ላይ ከፍተኛ ጉዳት ነው ሲሉ በታካሚዎች ላይ የታየውን ሁኔታ አስረድተዋል። ታዲያ ይም በሽታ በተመለከት በአሁኑ ሰዓት በርካቶች እየተነጋገሩበት ያለ ሲሆን የአገዛዙ የጤና ሚኒስትርና ዓለም አቀፍ ተቋማትም አዲስ ውሳኔዎችን ለመወሰን እየ ሲዘጋጁ መሆኑ ተሰምተዋል። ትራምፕ ከመናገራቸው በፊት ሁለቴ ሊያስቡ ይገባል አለ የአፍሪካ ህብረት። ግጭትና ጥቃት በሚደጋገምበት ሰሜናዊ ናይጄሪያ ውስጥ የዘር ማጥፋት ጥቃት አለመድረሱን የአፍሪካ ህብረት ኮሚሽን ሊቀመንበር መወቁ ብለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ባለፈው ወር በሰጡት መግለጫ ሰሜናዊ ናይጄሪያ ግዛት የሚኖሩ ክርስቲያኖች በጂሃዲስቶች ይገደላሉ፣ የህልውና አደጋ ተጋርጦባቸዋል ብሎ ነበር። የአሜሪካው ፕሬዚዳንት ብዙ ቁጥር ያላቸው ክርስቲያኖች ይገድላሉ ያሏትን ናይጄሪያ በጦር ኃይል ለመደብደብ ዝተውም ነበር። ትራምፕ ክርስትናን ለማጥፋት የተደቀነ ያሉትን ግድያ ናይጄሪያ ካላቆመች ዩናይትድ ስቴትስ በናይጀሪያ ላይ ጠንካራ፣ ፈጣንና ጣፋጭ ያሉትን ወታደራዊ እርምጃ እንደምትወስድ አስጠንቀዋል። የናይጄሪያ መንግስት የትራምፕን ወቀሳና ዛቻም አጣጥሎ ነቅፎታል። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዮሴፍ ትላንት ኒውዮርክ ውስጥ በሰጡት ጋዜጣዊ መግለጫ እንዳሉት ደግሞ ሰሜናዊ ናይጄሪያ ውስጥ ሃይማኖታዊ ወይም ዘሬ ማጥፋት እርምጃ የለም። ማህሙድ ለዶናልድ ትራምፕ ቀጥታ መልስ በመሰለ መግለጫቸው ሰሜናዊ ናይጄሪያ ውስጥ ያለው ውስብስብ ሁኔታ እንዲህ አይነት መግለጫ ከመስጠት በፊት ሁለት እንድናስብ ያስገድናል ብለዋል። ሊቀመንበሩ አክለው እንዳሉት መ የመጀመሪያዎቹ የቦኮ ሀራም ሰለቦች ሙስሊሞች እንጂ ክርስቲያኖች አይደሉም ብለዋል። ናይጄሪያ ከአፍሪቃ ከፍተኛ የህዝብ ቁጥር ያላት ሀገር ስቶን አዣም ፍራንስ ፕሬስ እንደዘገበው 230 ሚሊዮን ከሚሆነው ህዝቧ የሙስሊሙና የክርስቲያኑ ቁጥር መሳለ መሳ ነው። በመልካም ድር አቀማመጥ አብዛኛው ክርስቲያን ደቡብ፣ አብዛኛው ሙስሊም ደግሞ ሰሜን ናይጄሪያ ውስጥ ይኖራል። ሰሜናዊ ናይጄሪያ ውስጥ የሸመቀው ቦኮ ሀራም እንደ ግሪጎ ያን አቆጣጠር ከ29 ጀምሮ በከፈተው ጥቃትና በጸጥታ ኃይሎች አጸፋ ጥቃት 40 ሺህ ህዝብ ገሏል። ከ2 ሚሊዮን በላይ ተፈናቅሏል። ቀኝ አክራሪው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ደግሞ ለአንድ ሃይማኖትና ዘር የሚወግን አስተያየት ሲሰጡ ይህ የመጀመሪያቸው አይደለም። ሚላን ዶች ብሌ በዘገባው ከዚህ ቀደም የአፍሪካ መንግስት ነጭ የሀገሪቱን ዜጎች ይጨቁናል ማለት ነጮች ወደ አፍሪካ እንዲሰደዱ ፈቅደዋል። በዚህም ጉዳይ ላይ ዓለም እየተነጋገረ ነው። የደቡብ አፍሪካው ፕሬዚዳንት ስሊል ራማፎሳ ራስን የማግለል ፖለቲካ አይሰራም ሲሉ በሚቀጥለው ሳምንት በጆሃንስበርግ ከተማ በሚካሄደው የቡድን ሀያ አገራት ስብሰባ ላይ እንደማይሳተፉ የገለጹትን የአሜሪካ ፕሬዝዳንት ዶናልድ ትራምፕን ተቹ። ዶናልድ ትራምፕ በሰፊው ውድቅ የተደረገውን ነጮች በደቡብ አፍሪካ የተሳደዱ ነው የሚል ክስ በምክንያትነት በመጥቀስ አንድም የአሜሪካ ባለስልጣን ስብሰባ ላይ እንደማይሳተፍ ተናግረዋል። የደቡብ አፍሪካው ፕሬዚዳንት ስሪል ራማፎሳ ግን አሜሪካ ከስብሰባው መቅረቷ የሚጎዳው ራሳቸውን ነው ማለታቸውን የፈረንሳይ ዜና ወኪል ኤፍፒ የዘገቡ የአሜሪካ ባለስልጣናት መቅረት ስብሰባው ከመካሄድ እንደማያግደውም ገልጿል ተብሏል። አሜሪካ የዓለም ትልቋ ኢኮኖሚ እንደመሆኗ መጫወት የነበረባቸውን እጅግ ወሳኝ ሚና መተቸውን በማንሳት ጠቅሰዋል። ትራምፕ በሚቀጥለው ሳምንት መጨረሻ ህዳር 13ና 14 2018 ዓ ም የሚካሄደውን የቡድን ሀያ ሀገራት ስብሰባ በደቡብ አፍሪካ መዘጋጀት ፍጹም አሳፋሪ ሲሉ በማህበራዊ ሚዲያቸው ላይ ባሰፈሩ ጽሑፍም ተችተዋል። ከዚህ ቀደም ደቡብ አፍሪካ የቡድን ሀያ አገራት አባል መሆን እንደሌለባት የተናገሩት ትራምፕ ስብሰባው ራሳቸውን ከሚሳተፉ ይልቅ ምክትል ፕሬዚዳንታቸው ጄዲ ቫንስ መላክ እንደሚመርጡ ከዚህ በፊት ገልጸው ነበር። ባለፈው ሳምንት መጨረሻ ላይ ገጭ ሰፋሪዎች እንዲሁም የፈረንሳይና ና ጀርመን ስደተኞች ድርጅ ያላቸው ነጫዎች አፍሪካነሮችን በተመለከተ የሚያነሱትን ውንጀላ አጠናክረዋል። አፍሪካነሮቹ እየተገደሉና ና እየታረዱ እንዲሁም መሬትና እርሻቸው በህገወጥ መንገድ እየተወሰደባቸውን ይላሉ ዶናልድ ትራምፕ ዶናልድ ትራምፕ። ይህ የሰብአዊ መብት ጥሰት እስከ ቀጠለ ድረስ አንድም የአሜሪካ መንግስት ባለስልጣን አይሳተፍም ማለት አክለው ተናግረዋል። ወደ አሜሪካ ለመግባት የሚፈቅድላቸው ስደተኞች ቁጥር ለመገደብ እየሞክሩ ያሉ ትራምፕ አፍሪካ ኖሮቹ ግን ወደ አገሪቱ መምጣት እንደሚፈቅድላቸው ከዚህ ቀደም ተናግረዋል። የደቡብ አፍሪካ ፕሬዚዳንት ራማፎሳ በስብሰባው ከመሳተፍ መታቀብ የትኛውም ትልቅ ተጽዕኖ ያለው ነገር አያሳካም፣ ምክንያቱም የተለያዩ ጉዳዮች ወደፊት የሚያስቀጥሉ ውሳኔዎች ይተላልፋሉ ማለታቸውን ኤኤፍፒ ዘግቧል። የዓለም ትልቅ ኢኮኖሚ ባለቤት የሆኑት ሀገራት የተሰባሰቡበት የቡድን ሀያ የወቅቱ ሊቀመንበር ደቡብ አፍሪካ ነች። ስብሰባ በአፍሪካ ሲካሄድ ይህ ለመጀመሪያ ሲሆን በመጀመሪያው ጉባኤ ላይ አሜሪካ አልገኝም ማለቷ ደግሞ አነጋጋሪ ሆኗል። የተወደዳችሁና የተከበራችሁ የቴኒስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።